እንደምን ናችሁ? ትምህርታችን አማኖ ኦፊስ ነው አፍቻለሁ አኖ አቃለሁ የተለያዩ እናንተ ዘና ፈታ የሚያደርጉ ቪዲዮዎች ለመስራት ያ ጊዜ ዩኒቨርሲቲ ለመስራት ነው የጠፋሁት። ትረዱኛላችሁ ብዬ አስባለሁ። በዚህ አጋጣሚ ላይክ፣ ሳብስክራይብ እያደረጋችሁ አግዝ ላሉ ከዚህ በፊት ለማታውቁኝ ሀብታ ፕራንክ ነበር። አሁን በሀብታ ሪያክሽን ተመልሻለሁ። የተለያዩ ፈኒ ቪዲዮዎችን ከሀገር ውስጥም ከሀገር ውጭም እናንተ ዘና ፈታ ያደርጋችኋል ብዬ ማስባቸው ቪዲዮዎችን ይዤላችሁ እቀጥላለሁ። ላይክ ሳይስ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እሺ አሁን ወደ መጀመሪያው እና በጣም ፈታ ወደሚያደርገው ቪዲዮ እንሄዳለን። እንዲሁም በቲክቶክ በኢንስታግራም እንዲሁም በፌስቡክ ሰምን መጣ አስቀምጥላችኋለሁ። ፎሎው እና ላይክ እያደረጋችሁ ቤተሰብ እንድትሆኑ በተጋጣሚ መናገር ፈልጋለሁ። እንግዲህ ወደ መጀመሪያው ቪዲዮ የምንሄደው ፈታ የሚያደርጉ የሀገራችን የገጠሩ ማህበረሰብ የጋብቻ ስነ ስርዓት ነው ታደርጋችኋል ብዬ ነው ማስበው። ወደ ቪዲዮ እንሄዳለን። አጠርሽቷል አብ ቪዲዮው ላይክ በአየር ላይ ይሳማት አላቅም። ለምን እንደሆነ ሚስቱ እኮ ነች ቢስማት ምን ችግር አለው? ግን ባህላችን ስለማይፈቅድ ይመስለኛል። ፈታ ስላደረገኝ እናንተ ፈታ ያደርጋችኋል ብዬ ስላስብኩ ነው። የቪዲዮ ሼላችን መጣ ጊዜ ወደ ሁለተኛው እና ፈታ ወደሚያደርገው ቪዲዮ እንሄዳለን።

እንግዲህ ቪዲዮ እንዳያችሁት ነው፣ አሁን በሀገር ውስጥ ባለው የዶክተሮች ልፋታቸው በቂን ክፍያ ይከፈለን እያሉ እንግዲህ የተለያዩ ድምጾችን በሶሻል ሚዲያዎች እያሰሙ ነው። መንግስት ግን ካመነ ድምፅ አልሰጣቸውም። እዚህ የምታዩት እንግዲህ አንዱ ባለሙያ ከዶክተር ወደ አዝባርነት ግዲህ ገብቷል። ምንም ማድረግ አንችልም። ያ ቪዲዮ ያዝናናል፣ በዛው ደግሞ ያስተማሪ ብዬ ስላሰብኩ ነው ቪዲዮውን ይዤ የመጣሁት። እንግዲህ ከዚህ በፊት ለማታውቁኝ አብታ ሪአክሽን ላይ ላይክ እና ሰብስክራይብ ያደርጋችሁ ይሰሙላለሁ። እንዲሁም በቲክቶክ በኢንስታግራም እንዲሁም በፌስቡክ እንመጣለን፣ ጠብቁ። አሁን ወደ ሶስተኛው ቪዲዮ እንሄዳለን። ፈታ ዘና ያደርጋችኋለሁ። የማስወል የሶስተኛው ቪዲዮ እንግዲህ ይችላል ይችላል። ወደ ሶስተኛው ቪዲዮ እንሄዳለን።

እንግዲህ እንዳያችሁ ነው ቪዲዮውን ያው ለቲክቶክ የማይከፈል ነገር የለም ያው ሰው በተለያየ በጣም ዘናና ትንሽ ደግሞ ከበድ የሚሉ ኮንቴንቶች እየመጣ ነው ተመችቶኛል ልጁ አርባ 40 ምንጭ ልጅ ነው የተለያዩ ለዚህ አይነት ፈኒ ኮንቴንቶች ይዞ ነው የመጣውና በጣም አሪፍ እና ፈዛም ያለ ቪዲዮ ነው ያው ግን ጥንቃቄ ማድረግ እንዳለበት በዚህ ነገር መናገር ፈልጋለሁ እንግዲህ ወደ አራተኛው እና ዘና ወደሚያደርገው ቪዲዮ እንሄዳለን። ከዛ በፊት ሳብስክራይብ፣ ላይክ፣ ጂም ሼር እያደረጋችሁ ቤተሰብ ሁኑ። ሀብታ ሪአክሽን ነኝ። ወደ አራተኛው ቪዲዮ እንሄዳለን። ይመቻችሁ።

የምትመች ማች ማዘር የምትመች የምሰራ በቃ ምን ማድረግ ይቻላል? የዓለማኛው ቪዲዮ ፈታ አድርጎኛል። እንግዲህ እስካሁን ላይ ቆያችሁ ቤተሰቦቼ። እንግዲህ እናንተን አንድ ቦነስ ለማድረቃችሁ አስቤያለሁ። ወደ ስድስተኛውና ወደ ስፔሻል ወደ አንድ ቦነስ ጋብዣችኋለሁ። ይመቻችሁ። ተመችቶኛል። እናንተም እንደተመቻችሁ እርግጠኛ ነኝ። እንግዲህ ለዛሬ ጅላችሁ የመጣሁት እነዚህን ፈኒ ቪዲዮስ ነው። ላይክ እና ሰብስክራይብ እንዲሁ ሼር እያደረጋችሁ ቤተሰቡን ላለው አበረታቱኝ። ሀብታ ሪያክሽን ነኝ። ወዳችኋለሁ።